ሰላም ተመልካቾቻችን፣ ከቤት እስከ ሀገር የእኛ ቤት ፕሮግራማችን ጀመረ። ዛሬ በእኛ ቤት ፕሮግራማችን ልጆቻችን በትምህርት ውጤታቸው እንዴት ስኬታማና ውጤታማ መሆን ይችላሉ የሚለው ጉዳይ ላይ ነው ትኩረታችን። ወይዘሮ ንጹህ ሲሳይ በዚህ ጉዳይ ላይ ልታወራን አብራናለች። የልጆች እድገት ባለሙያ ናት። ልጆቿን በትምህርታቸው እንዴት ውጤታማ ማድረግ እንደምትችል የራሷን ልምድ ታጋራናለች። አብራችሁን ቆዩ። ንጹህ እንግዲህ ፈቃደኛ ሆንሽ ልምድሽን ልታጋሪን፣ ሙያሽን ልታካፊን ስለፈቀድሽ እጅግ አድርጌ አመሰግናለሁ። ይህም አመሰግናለሁ። ዛሬ እንግዲህ ዋነኛ ትኩረታችን የሚሆነው ልጆቻችን በትምህርታቸው እንዴት ውጤታማ መሆን ይችላሉ የሚለው ጉዳይ ላይ ነው። ይህንን ጉዳይ እንዳነሳ ያደረገኝ ምንድን ነው? በተከታታይ ዓመታት ስናይ ወደ ከፍተኛ ትምህርት ተቋማት ለመግባት የማለፊያ ውጤት የሚያመጡት ተማሪዎች ከሚፈተኑት ተማሪዎች አንጻር በጣም ጥቂት ናቸው። ያ ደግሞ ብዙ ጥረት ብዙ ልፋት ይፈልጋል። ይህንን ለማድረግ ተማሪዎች ብቻ ሳይሆን መምህራን፣ ወላጆች፣ አጠቃላይ በዙሪያቸው ያለው የትምህርት ማህበረሰብ የራሱ ድርሻና የራሱ አስተዋጽኦ ሊኖር ይገባል። ዛሬ በደንብ ትኩረት የምናደርገው ወላጆች ልጆቻቸው ውጤታማ እንዲሆኑ በትምህርት ምን ማድረግ አለባቸው የሚለው ላይ ነው። በምን መልኩ ልጆቻቸውን ማዘጋጀት ይጠበቅባቸዋል። አመሰግናለሁ። ትንሽ በሙያዬም ከልጆች ጋር ረዥም ጊዜ ስለሰራሁኝ ልምዴን ማካፈል የምችላለሁኝ። ኢትዮጵያ ውስጥ ብቻ አይደለም በብዙ ዓለማት ባህላዊ አይነት የትምህርት አሰጣጥ ነው ያለን። ይሄ ፈጠራን የሚያበረታታ ኢኖቬቲቭ የሆነ የትምህርት አሰጣጥ የለንም። ባህላዊ ትምህርት ቤቶች የሚያተኩሩት አንድ ልጅ ውጤታማ እንዲሆን ነው። ወይም ደግሞ የተወሰኑ የሚመሰገኑ ልጆች አሉ አንደኛ፣ ሁለተኛ፣ ሶስተኛ የሚወጡ ተብሎ የሚቆጠርላቸው ማለት ነው። ልክ ቤትም ቤተሰቦች ልክ ስንመጣ ልክ ልጆቻችን ልን ለማስተማር ስንመጣ ለምንድን ነው ከእንትና ያነስከው ለምንድን ነው ከንትና ያልበለጥከው? አንተ ምን ጎሎብህ ነው ይሄን ሁሉ አድርጌልህ ነው የምንላቸው፣ እንጂ እንዴት ነው አብራችሁ የምትሰሩት፣ ትምህርት ቤት ውስጥ እንዴት ተማራችሁ፣ አብረን ደግሞ ከወንድሞቻችሁ ጋር አብረን እንስራ፣ አዲስ ነገርን እንፍጠር የሚል የሚያበረታታ አይደለም። አንድ ልጅ ላይ ብቻ ያተኮረ ነው። ስለዚህ ከአንድ እስከ አምስት ከአንድ እስከ አስር ካልወጣ ሃያ ሰላሳ ቤት ከሆነ ይሄ ልጅ በቃ ሁሉም ሰው በለጠው አይችልም የሚለው ላይ እናተኩራለን ባህላዊውና፣ ሁለተኛውን ነገር ደግሞ ሲያነሳ ምንድነው ትምህርት ተሰበጣጥሮ ነው ያለው። ባህላዊ ትምህርት ሂሳብ እዛ ጋ ነው እንዳልኩሽ፣ ሳይንስ እዚህ ጋ ነው፣ ስነ ጽሁፍ እዚህ ጋ ነው፣ ፈጠራ እዚህ ጋ ነው። ሁሉም የተለያየ ስለሆነ ማለት ነው። ግን ደግሞ ኢኖቬቲቭ የሆነ ግን ፈጠራን የሚያበረታታ ትምህርት ግን ይሄ ማለት ክፍል ውስጥ ያለውን ብቻ አይደለም፣ እቤታችንም ስናመጣቸው ማለት ነው። ልጆቻችንን ፈጠራ የሚያበረታታ ሲሆን ለምሳሌ የኔ ሁለተኛው ልጄ በጣም ምግብ ማብሰል ይወዳል ስምንት ዓመቱ ነውና ምግብ ማብሰል ይወዳል ስለዚህ ልክ ምግብ እያበሰለ ለምሳሌ ኬክ እንዲሰራ ብፈልግ ምግብ እያበሰለ ልኬትን አስተምረዋለሁኝ ለምሳሌ 50 ሴንቲሜትር ማስመሪያ ሰጥቼ አሁን ሙሉ ቁመትህን በዚህ በ50 ሴንቲሜትር ማስመሪያ ለካ ልለው እችላለሁ እና እንዴት አድርጎ ነው በፈጠራ ተበረታቶ ያንን መለካትን የሚማረው ሰዓት አቆጣጥ አሁን እነዚህን ሁሉ ሂሳቡን፣ ሳይንሱን፣ ኬሚስትሪ አሁን ልክ ምግቡን ሲቀላቅል ያለውን ኬሚስትሪ ነው የሚያየው። አንዱ ከአንዱ ፈሳሽና ጠጣር ሲደባለቅ ምንድን ነው የሚመጣው? ስኳር የሚደባለቁ አይነቶች፣ አሁን እነዚህ በማድረግ ውስጥ እንዲማሩ። ስለዚህ ሳይንስ ለብቻ አይደለም፣ ስዕል ለብቻ አይደለም፣ ስፖርት ለብቻ ሁሉም የተለያየ አይሆንም። አንድ ላይ መቀላቀል አለብን። ሶስተኛው ደግሞ አስተማሪን መጠበቅ። ይሄ በጣም ብዙ ጊዜ ይባላል በብዙ ባለሙያዎች እና አሳታፊና አካታች አይነት የማስተማር ዘዴ መኖር አለበት ይባላል። በጣም ይበረታታል። እሱ ምንድን ነው? ልክ አስተማሪ ኮች ይሆናል። ኮች ማለት አሰልጣኝ አይደለም፣ አሰልጣኝ ይሆናል። አሰልጣኝ ዋና ተጫዋች አይደለም። ስለዚህ ልጆች አሁን ዋና ተጫዋች ይሆናሉ አንድ ከባድ ነገር ሰጥቶ ከኔ እንዲጠብቁ ከእናታቸው መልስ እንዲጠብቁ ሳይሆን እንዲሞክሩ ማበረታታት ማለት ነው አራተኛው ብዙ ጊዜ መሳሳት አይፈቀድም ባህላዊ ትምህርት ቤት ላይ ማለት ነው መሳሳት አይፈቀድም ግን ወድቀው አስራ ሁለተኛ ክፍል ማትሪክ በወድቅስ ብለው ወይ ስምንተኛ ክፍል ሚኒስትሪ በወድቅስ ብለው እንዲፈሩ ሳይሆን ገና ከልጅነት እየተሳሳቱ ኤክስ እያገኙ ያቺን እንዲያስተካክሉ ማበረታታት ስለዚህ ዝግጅት የሚጀምረው ወላጆች ልጆቻቸው ትምህርት ስራ ሳይሆን የዕለት ተዕለት የኑሮ አንዱ አካል ሆኖ ከሌሎቹ ጋር መቀናጀት የሚችል በማድረግ ነው ማለት ነው። እዚህ ጋር አንቺ ልጆችን የምታሳድጊበትን ወይም ደግሞ ልጆች በትምህርታቸው ውጤታማ እንዲሆኑ የምትከታዩ መንገድ ምን ይመስላል? እስኪ ልምድሽን አጋሪ። እኔ ልጆቼ ላይ ብቻ ሳይሆን ወጥቼም ሌሎችን ልጆች አስተምራለሁ። እኔ ትምህርት ከብዶኝ ነው በጣም በጣም ከብዶኝ። እኔ የተማርኩት በልጅነት በተለይ ማለት ነው እና ትምህርትን ጨዋታ አርገዋለሁ። ለምሳሌ ብዙ ጊዜ እኛ የሚመስለን፣ እኔ የማስተማርም ልምድ ስላለኝ ነው። ግን ብዙ ጊዜ እኔ ወላጆችን በጣም አበረታታለሁ። ስለቻለን አስተማሪ ስለሆነን አይደለም። ያ ከልጆቻችን ጋር የምናደርገው አንድ በጣም የሚያገናኘን ቦንድ ወይም ደግሞ ትስስር የሚፈጥርልን ነገር ነው እና ያ ትስስር እኛ ብዙ እውቀት ስላለን አይደለም ግን እነሱ አሁን ለምሳሌ እኔ ምን እላቸዋለሁ? ልጆቼ አስጠኑኝ ላቸዋለሁ፣ አስተምሮኝ ላቸዋለሁ እያወቅኩት አንድን ነገር እስቲ አስረዱኝ። እና ምን ያደርጋሉ? ክፍል ውስጥ ሄደው በደንብ ሰምተው ነው አዳምጠው ነው የሚመጡት ያንን ነገር ለእኔ ለማስረዳት ማለት ነው። ስለዚህ ወላጅ ያንን ዘዴ መጠቀም ይችላል። አንቺ ልጆች በትምህርታቸው ውጤታማ እንዲሆኑ ከምታዘጋጅባቸው መንገዶች አንዱ ትምህርት ቤታቸውን ከመምረጥ ይጀምራል። ስለዚህ እስኪ ስለሱ ሂደት ደግሞ አውሪኝ። በጣም አያለው ትምህርት ቤቶች በጣም እና እቀይራለሁኝ። በመሀልም ሁሉ እቀይር ያውቃለሁ። ትምህርት ቤት ልጆች ተኮር የሆነ ትምህርት ቤት ለእኔ ከሁሉም የማስበልጠው እሱን ነው። እና እና ደግሞ ባህሪ ላይ በጣም የሚሰራ ልጆችን የሚያዳምጥ እያንዳንዳቸውን ነገር ዋናው አስተማሪ ነው። ልጆች እድገት ባለሙያ እንደመሆንሽ አንድ ወላጅ ልጆቹን ወደ ትምህርት ቤት ሲልክ ቅድመ መደበኛ ላይ ሊሆን ይችላል፣ መሀል አካባቢ ላሉት ሊሆን ይችላል እና ከፍ ላሉት ሀይስኩል አካባቢ ላሉት በምን በምን አዘጋጅቶ መላክ አለበት? ከስር ልጆች ማንበብን፣ ትኩረት መስጠትን፣ ክፍል ውስጥ ገብተው መጠየቅን ቢመልሱ ደግሞ መሳሳትን የማይፈሩ ትምህርት ቤትም ላይ ይሁን ቤትሽም ታያለሽ ጀምረው መጨረስ ያቅታቸዋል እና ጀምረው የሚጨርሱ ልጆች ማድረግ አሁን ትንንሽ እድሜ ላይ ብቻ ሳይሆን ትልልቅ እድሜ ላይ ያሉትንም ልጆች፣ እስቲ እኔ አልገባኝም ስለዚህ ጉዳይ ግን እስቲ አስረዳኝ ማለት እንችላለን እና እነሱን ተጨንቀው አንብበው ቴክኖሎጂ በጣም ቀላል አድርጎታል። ቪዲዮዎች በጣም ቀላል አንድን ኮንሰፕት ወዲያው እንዲገባን የሚያደርጉት እሱን መጠቀም እንችላለን። ግን ማዘጋጀት ብቻውን በቂ ላይሆን ይችላል። ከማዘጋጀት በተጨማሪ መከታተል፣ ከዛ ደግሞ ትንሽ ወጣ ሲሉ መደገፍ የሚባሉ ነገሮች አስፈላጊ ናቸው። እነዛን የክትትልና የድጋፍ ስራዎችን በምን መልኩ ነው መስራት ያለብን? ካዘጋጀናቸው በኋላ ልክ አሁን የመጀመሪያ መሰረት ከጣልሽ በኋላ ማለት ነው ብዙ ሰዓት አትከታተይ መሰረት በልጅነት ባንጥልም አደግ ባደጉም ሰዓት ላይ ግን በማበረታታት መሰረቱን አብሮ በመስራት ልጆቻችን አስራ ሁለተኛ ክፍል ደርሰዋል፣ እንዴት ልርዳቸው? እስካሁን አልሰራሁም ወይም ደግሞ አስረኛ ክፍል ደርሰዋል፣ እስካሁን አልሰራሁም እንዴት ልርዳቸው ብለው የሚያስቡ ሰዎች አሉ። የዛን ሰዓት አብሮ ቁጭ ብሎ እንዴት አድርግ፣ ይሄንን እናድርግ በሚል በጓደኛ በሚመስል ግን ጓደኛ በሚመስል ባልሆነ በዛ በመከባበር ውስጥ ከነሱ በመስማት ውስጥ አንተ ብዙ ታውቃለህ እና እስቲ አንብብና ደግሞ ውስጣዊ መነሳሳትን በሚፈጥር መልኩ ማድረግ እንችላለን። ግን ቢቻል ከልጅነት መስራት ብንችል ኤሌመንተሪም ተማሪ ሆነው መሀከለኛ እድሜ ላይ ሆኖ መስራት እንችላለን፣ ብዙ ለውጥ ማምጣት እንችላለን። አንቺ እንግዲህ ልጆችሽ በትምህርታቸው ውጤታማ እንዲሆኑ ትምህርት ቤት ከመምረጥ ጀምሮ አዘጋጅተሽ ነው የምትልኪያቸው። ክትትልና ድጋፍ የምታደርጊባቸው መንገዶችስ ምን ይመስላል? ትንሹ ልጄ በየቀኑ እርዳታ ይፈልጋል። ብዙ ጊዜ ትልቋ ልጄ ደግሞ የሰራችሁን እንድታስተካክልላት ነው የምትፈልገው እና ላይብረሪ በጣም መጽሐፍ ያነባሉ በጣም በጣም ነው የሚወዱት መጽሐፍ። ትምህርት ቤቱ የሚያበረታታል መጽሐፍን ማንበብ ማለት ነው። ስለዚህ ላይብራሪ ይዣቸው ሲሄድ ማለት ልክ እንደ መዝናኛ ቦታ እንደመውሰድ ማለት ነው። አብሮወትን በጣም ነው የሚወዱት። በጣም ትልቋ በተለይ በጣም አዲስ ነገር ለመፍጠር ይሄን እንዲህ ብናደርገው ትሞክራለች፣ ትቆርጣለች፣ የሆነ ነገር ስታስተካከል ትሞክራለች። ክትትሉ እሱ ነው። ትምህርቱ እዛ ጋር የተማሩትን ክፍል ውስጥ የተማሩትን ነገር እንዴት ነው ደግሞ መሬት ላይ የሚያውሉት የሚለው ላይ ብዙ ትኩረት እናደርጋለን። ጨሌን በመስራት ኪሮች በመስራት ሌሎች ጭቃ በማብካት አርት በመስራት በቃ አዲስ ነገር የተባለውን ነገር ብዙ እንሞክራለን። በዛ ነው የምከታተላቸው። መከታተልሽ፣ ማዘጋጀትሽ፣ መደገፍሽ ያመጣልሽ ውጤቶች አሉ ብዬ አምናለሁ። እንደው ምን አገኘሽበት? ደስተኛ ናቸው። ትምህርት ቤት መሄድ በጣም ነው የሚወዱት። ትምህርትን አይፈሩትም፣ ትምህርትን አይጠሉትም። አዲስ ነገር ተምረው እንደሚመጡ ያስባሉ። ከጓደኞቻቸው ጋር ያለውን ነገር ከዛ እኔም ጋር ደግሞ መጥተው እንደሚያስተምሩኝ አዲስ ነገር እንደሚያደርጉ ምግብ ለመስራት ችግር የለም፣ እናንተ ባትኖሩ እኛ ምግብ ሰርተን እንበላለን ነው የሚሉት። ቤት ውስጥ ማለት ነው። እንዴት እንደሚያደርጉ ስለማይፈሩ ትኩስ ውሃ ቢደፋባችሁ ምን ታደርጋላችሁ? የማይደረጉ ነገሮች ምንድን ነው? ሱሪ ካረጋችሁ ሱሪ ማውለቅ የለባችሁ። ፈርስት ኤድ አስተምራችኋለን። በዛ ውስጥ አሁን ራሳቸው እንዴት መከላከል ነው፣ ቀዝቃዛ ውሃ ማድረግ እንዴት እንዳለባቸው ለራሳቸው መቆም የሚችሉ ሌሎችን ለመርዳት የሚነሱ ዋና ውጤታችን አሁን ጨዋታ ጨዋታ በጣም ጠግበዋል። አሁንም ይጫወታሉ። እንዲጫወቱ እንፈልጋለሁ። ጨዋታን ካበረታታን፣ ውስጣቸው ያለውን ነገር ደግሞ ካወቅን፣ ከዛ ደግሞ ለሌሎች የሚተርፉ እንዲሆን አይደለም እንፈልገው። ስለዚህ ሲያድጉ አይደለም ለሌሎች የሚተርፉ የሚሆኑት። አሁን እኮ ዩኒቨርሲቲ ገብቶ መመረቅ አይደለም አንድ ሰው እኮ አይደል ችግር ፈቺ እንዲሆን ያስፈልጋል። አሁን እኔ ኢትዮጵያን ሲያስቡ ለኢትዮጵያ ምን ምን ያስፈልጋታል፣ ምን ምን ልጨምር ብለው ከአሁን የሚሰሩ ልጆች እንዲሆኑ ነው የምፈልገው። እንደው በትምህርታቸው ውስጥ አካደሚክስ ላይ ባላቸው ነገርስ ያላቸው ውጤት ምን ይመስላል? ከክፍል ክፍል ማለፍን ብቻ ሳይሆን አሁን የምናያቸው ፌለሪቲዎች እሱ ላይ ስላሉ ማለት ነው፣ ትምህርት ላይ ያላቸው ውጤትስ ምን ይመስላል? የሚማሩበት ትምህርት ቤት አንደኛው ልተኛ የለው ኤቢሲ እያለ ነው የሚሰጣቸው፣ ውጤታቸውን ማለት ነው ኤም ቢም ያመጣሉ። ያመጣሉ? ለኔ አንደኛም ትምህርት ቤቱን ነው የምወድበት የሚያበላልጠው አይደለም። እንትና ከእንትና አምስተኛ ክፍልና ሶስተኛ ክፍል ናቸው ልጆች። ከመጀመሪያው ጀምሮ ከማዘጋጀት ጀምሮ ያሉትን ሂደቶች አይተናል። ማዘጋጀት፣ መከታተል፣ መደገፍ የሚሉትን ማለት ነው። እነዚህን ነገሮች አለማድረግ ግን የራሱ የሆነ ችግር የራሱ የሆነ ውድቀት ይዞ ይመጣል። እንደው እንደ ባለሙያ ይሄ ችግር የቱ ድረስ የሚዘልቅ ነው? ገና ልጅም ሆነው ስራ እንዲሰሩ አዲስን ነገር እንዲሰሩ እንዲፈጥሩ ሀገራቸውን ሲያስቡ ምን አድርጌ ልቀይራት፣ ምን አድርጌ ላስተካክልላት፣ እኔ ብሆን፣ ለምሳሌ እኔ ቆሻሻ አልጥልም መንገድ ላይ በፍጹም፣ ልጆቼም አይጥሉ። የሆነ ነገር ካደረግን ኪሳችን ውስጥ፣ ቦርሳችን ውስጥ ነው የምንከተው። ስለዚህ አንድ እኔ ብሆንም ለውጥ ማምጣት እችላለሁ የሚል አይነት አስተሳሰብ እና ከብዙ ነገር ጋር ይገናኛል። ግን ያ ውጤት በኋላ የሚታይ ነው። ስለዚህ ያንን ደግሞ ካልሰራን ግዴለሽ የሆነ ሰነፍ የሆነ መነሳሳት የሌለው መሳሳት የሚፈራ አዲስ ነገር የማይፈጥር ሁሌ በቃ ይሄን አድርግ ብቻ ሲባል የሚነሳና የሚሰራ እንጂ ራሱን አዘጋጅቶ የማይገኝ የማያነብ ሁሌም ለመማር ዝግጁ ያልሆነ በቃ ምንድነው የሚያዋጣው ማለት ምንው የሚያበላው ስራ እያለ ብቻ የሚሰራ ፓሽኑን የማያቅ ከዛ ደግሞ ለሌሎች አድ ማድረግ ማለት ለሌሎች የሚጨምር ምን አድርጌ ልጨምር፣ ለእንትና እንደዚህ ማድረግ ይችላል። በሌሎች ስኬት የማይደሰት ማለት ሁሌ አንደኛ መሆን ስለሚፈልግ ማለት ነው። ስለዚህ በሌሎች ሌሎችን የሚጫን አይነት ልጅ ነው የሚሆንብን፣ አድጎም ደግሞ እንደዛ ይሆናል። ስለዚህ ክትትሉም እንዳለ ሆኖ ከስር የምንሰራው መሰረት ደግሞ የቆመ የጸና ቤት እንዲሆን ያደርገዋል። በጣም ጥሩ ቆይታ ነው እያደረግን ያለ ነው። በመጨረሻ ግን እነዚህን ስራዎች ለመስራት ወይም ደግሞ ወላጆች ልጆቻቸው በትምህርታቸው ውጤታማ እንዲሆኑ የሚፈለግባቸው ቁመና ላይ እንዲደርሱ እንደው እንደ ባለሙያ ይሄን ይሄን ይሄን ቢያደርጉ ብለሽ የምትመክሪያቸው ነጥቦችን እስቲ ካሉ አንሺልኝ። የምር ወላጅ አብሮ መስራትን መደጋገፍን የሚያስተምር ገና ከልጅነት። ከዛ ደግሞ አብሮ መስራት ሲባል አባትና እናት አብሮ መስራት አለበት። እኔ ባለቤቴ በጣም በጣም ከልጆቻችን ጋር እሱ በጣም አንባቢ ነው። በጣም ያስጠናቸዋል፣ ልጆቼን በጣም ያግዛቸዋል። ወላጅ የሚያስጠናው ቁጭ ብሎ ጊዜ የሰጠው ልጅ የትምህርት ቤት ውጤቱ ላይ ራሱ በጣም አንደኛ ነው ነው የሚሉት። ታስጠኝ ከሚያስጠናው ልጅ በላይ ማለት ነው። ከዛ ደግሞ ትንንሾቹን አሁን ትንንሾቹን ውጤታቸውን ማበረታታት የእኔ ልጅ እኮ ጀግና ነህ። ወይኔ ልጆች ሲወዱት ትችላለህ። እ ተሳሳት ተሳሳት ችግር የለውም። የኔ ልጅኮ ጀግና ነ የተሳሳትከው እንደዚህ ምን ሆነ እኔ የተሳሳትከው ምናምን ብሎ ይሄ በጣም ማበረታታት። በየቀኑ የምንኖረው ህይወት ትምህርት ነው። አብረውን የሚያሳልፉት ነገር ማለት ነው። ስለዚህ ባህሪን መዘንጋት የለብንም። ሁሉን ነገር አድርገንላቸው ማሳደግ አንችልም። ልጆች የሚያስፈልጋቸውን እንጂ የሚፈልጉት ሁሉ አያስፈልጋቸውም። ስለዚህ ባህሪንም እና ስንቀርጽ ስናስተካክል፣ የሚያስፈልጋቸው ምንድን ነው፣ የሚፈልጉት ምንድን ነው? የሚፈልጉትም ወይ ሰርተው እንዲያገኙ ማስደረግ እንችላለን፣ የሚፈልገው ስለሆነ የሚያስፈልጉትን ግዴታ ስለሆነብን እናደርጋለን። ስለዚህ እነሱም ደግሞ በዛ መነሳሳት ውስጥ እንዲሰሩ ትጋትን ማስተማር መቻል አለብን። መውደቅን እንዳይፈሩ ና ከውድቀት እንዴት መነሳት እንደሚቻል፣ አማራጮችን እንዴት ማየት እንደሚቻል ማስለመዱ በጣም የተሻለ ነው ብዬ አምናለሁ። ጥሩ ቆይታ ነው ያደረግነው። ተመልካቾቻችን ከወይዘሮ ንጹህ ሲሳይ ጋር እንግዲህ ያደረግነው ቆይታ የተከታተላችሁትን ይመስል ነበረ። በቆይታችን ልጆቻችን በትምህርታቸው እንዲሁም ደግሞ በህይወታቸው ውጤታማ እንዲሆኑ ስኬታማ እንዲሆኑ ማድረግ የሚገቡን ነገሮች ምንድን ናቸው እንዲሁም እንዴት መከታተልና መደገፍ እንችላለን የሚሉ ነጥቦችን አንስተናል። ከቆይታችን ብዙ እንደተማራችሁ እርግጠኞች ነን። አብራችሁን ስለነበራችሁ እጅግ ደስ ብሎናል። ሳምንት በሌላ ፕሮግራም በሌላ ዝግጅት እንገናኛለን። እስከ ሳምንት ሰላም ቆዩ።